ሌባ አይደለሁም እኔ እሷ ተባብራችሁ የምታደርጉት ካላችሁ እዛው ተወጡ። አታስገቡማ ይሄ ስለምናገር ሚኪ የሚባልም አያስገባም። ስማ እኔ እሷ እናቶኛ እኮ ፈራኦል እኮ መርቀ ነው አራት ሁነን መርቀ ነው ሃያ ሃያ ሺህ ብር ሰጥቶኛል ለሁላችን ሃያ ሃያ ብር ሰጥቶኛል። የማህለቱ እናት ሁኘን መርቄ ከፈርኦል ሃያ ብር የተ ሃያ ሺህ ብር የተቀበልኩት ፈራኦል የዋርካሁን ለሁሉ እንደምታረገው መር

ሰላም ሰላም ብያለሁ። ሁሉ ሰላም ነው፣ ሁሉ መልካም ነው። ፈጣሪ ይመስገን በጣም ደህና ነኝ። ከእኔ ያለው ሰላም ከእናንተም ሰላማችሁ ብዙ ተደርስ። እንግዲህ እንዴት ነው በስደት ላይ ያላችሁት ወንድሞች፣ በዓል እንዴት አለፈ? አይዟችሁ እግዚአብሔር አንድ ቀን ብሎ ፈቅዶ እና ወዶ ከቤተሰቦቻችን ጋር እናከብር ይሆናል። አንድ ቀን ተስፋ ይኖረናል። ይችን ቀን ደግሞ እንጠብቃለን። እንግዲህ እነ ሚኪ እነ ውሹዬ እንግዲህ ተበላን ያሉት እናቲቱ እንግዲህ ያው ስደውልላቸው ስልካ ያነሱ አታነብ መሰል እየተባለች ነው ያለው። ውሹዬ እነ ሚኪ እንግዲህ ሚኪ ፊት አውራሪ እንግዲህ አንተም ደግሞ ከኔ ይልቅ የአዲስ አበባ ቤቷን አንተ ነው የምታውቀው። እኔ እናቲቱ ኮይት የሚባል ሀገር አልሄድኩም። ያለሁት አዲስ አበባ ነው፣ አርባ አራት ነው ያለሁት። ስለዚህ እኔ የምላድርግ ጎንደር ያለው ሰውዬ ልጅሽ በላሽ ብለህ የምትል ናና ምንም ዜላ የለኝም። እንጀራ በላሃለሁ የልጆች መማሪያ የልጆችንትን ብለህ ከምትል እኔ ምንም የማውቀው ነገር የለም። ግብረ አባሮቿ የት እንዳለች ታውቃላችሁ። እኔም የማውቀው ነገር የለኝም እናት በሆንም ማውቀው ደረጃ የለኝም። እናንተ ታውቃላችሁ፣ ከኔ ልቅ በተለይ ፊት አውራሪ ተብሏል። እውነት ለመናገር ኢትዮጵያ ውስጥ ሀቀኛ እናቶች አሉና ልጇን በዚህ ልክ ነው እንግዲህ። እኔ አላቅም፣ ያዟት፣ የሰው ሀቅ ነው ትመልስ እያለች ነው ያለ። የእኔን ስም ግን አውጡ፣ ስለወለድኩ እንጂ እኔ ምን ላድርግ እኔ እንደሱ አልበላሁም እያለች ትገኛለች እችናት አንዳንዴ እውነት ነው። ምን አለ መሰላችሁ በወለድሺ ቤተሰብ እንነካለን፣ በወለድሺ ቤተሰብ የተለያየ ስም እናጠፋለን። እና እንግዲህ ፊት አውራሪ ሚኪ አላቅም እያለ ነው የነበረ። እውነት ለመናገር ቢያቅም የሰው ውስጡ አይታወቅም። እውነቴ ነው ምላችሁ እና አጭበርብረው ይሆናል ዛሬ ሰው የጠበቃችሁትን የድሮ ሰው እንዳይመስላችሁ በተለይ አዲስ አበባ ውስጥ ቃለ በላተኛ አይሁዳን እስስት ነው ያለበት። በእውነት ነው የምላቸው የደረሰብኝ ስላለ ነው። እና እንዲያው በጣም ተጠንቀቅ። ደግሞ እንግዲህ እውነት እየተናገረሽ ይገኛል። እኔ ማቆ ነገር የለ ይያልሽ። ለምሳሌ እንደ ማሂ እናት እንግዲህ ጠንካራ ያለቆፍተን ያለ መልስ እየመለሰች ትገኛለች። አሁን የማሂ እናት በጣም ነው ደስ ያለኝ። በቃ ህጉን ቅጣቱ መገኘ መሰጣት አለበት የተባለ ወንድምዬው ግን ሲሽለጠለት ነበረ። አንዳንዴ ድንጋራችሁ አብሱ የባል ወገን ለምራት አጣውንት ነው። መልካም መልካሞቹ ደግሞ ጥሩ እንደእናት እንዳባት የሚሆኑ አሉ። ለምሳሌ አሁን እናቲቱ በጣም መልካም እናት ናት። ከወላጅ እናት ምንም የተናነሰው ነገር የለምና እንዲሁም አማት እንዲያለ የተባረከ መገኘቱ ገርሞ ያል። በጣም እኔ እንጃ ከምላቸው በላይ ሀቀኛ እናት ናት ማለት ነው። እና ወንድምዮ ግን እንደዛ ሲለጠለ ደሜን ያፈለግ የእሷም ከአንገ ተቀጥል ሶስት ወንድሞች አሏት። ለእህታቸው ጥቁ ሆነው አይደለም አለቀሽም እያልክ የምዝት ማለት ነው። አንዳንዴ የማያልፍ ቃል የማያልፍ የሚያልፍ ቃል የማያልፍ ምንድንን አይረገምኑ ምን አይበለሽ የሚሉት ነገር አለ እና ግን ዝም ብለን ባንናገር ስም ባናጠፋ መልካም ነው። በእውነት ነው የምለው። እኔ ሁለት ለመናገር እንደዛ ብሎ እንትን ሲል ደሜ ነው የፈላ። ምክንያቱም የውብዬን ቁስል ማንም አልደማውም። ማን ደግሞ ማንም? ራሷ ብቻ ነው የደማሽው። እና ወላጅ እናቷም አልደማሽም። ምክንያቱም የዛን ቁስል እሷ ብቻ ነው የምትደማው። እና እናቲቱ ግን ያው ሀቀኛ እናት ስለሆነች ተናግራለች ማለት ነው። ስለዚህ እኒህ እናት ደግሞ ሚኪ ያቃል ካለባት ይናገር ወይም አብሮ በልቶ ይሆናል እስከነግብር አፋሮቹ እያለች ትገኛለች። እንግዲህ ሁሉንም እንግዲህ ማየት ነው። ሚኪም እንግዲህ እሷን ፍለጋ ሂደዋል። እንግዲህ ምን መልስ ተይዞ እንደሚመጣ እንጠብቃለን። ያም ሆነ ግን ተልባቢን ጫጫ በአንድ ሙገጫ ይላል ያገሬ ሰው። የሚያሳዝነኝ የድሃ ልጅ መከራቸውን በሙቀት በዱባይ ሙቀት ሰርተው ያ ማሉሽ ማሉሽ ትርጉም ያለው የተቃጠሉትን ብር ግን አፈር ብኝ እውነት ለመናገር አፈር ያብላሽ። እንዴት ተብሎ ተሰርቶ እንደሚመጣ ይታወቃል።